አሊያ ዛሬ አስጨናቂ ችግር ውስጥ ገብታለች። ልጇ ጂያን ከጠፋ ደቂቃዎች፣ ሰዓታቶች አልፈዋል። እነ ጂን እነ ካያነ ሰዳከት አብራት እየፈለጉ ናቸው። የትም ቢፈለግ የለም። በአንድ በኩል የጀመል ምናልባት እውነቱን ሰምቶ ካገተው ብለው ወደ ነሻይን ቤት ሁሉ ሄደው ጠይቀው ነበረ። ነገር ግን ምንም ነገር የለም። ነገር ግን በመጨረሻም ወንዝ ጋር እየመጡ ነበረ። ጂያንን በአይናቸው እያዩስ ተንሸራቶ ወንዙ ሲገባ አይተውታል። አሁን እሱ ለማዳን ጥረት እየተደረገን ያለው ካያና ጂያን ቶሎ ብለው ኮታቸውን አውልቀው ወደ ወንዙ ገብተዋል ይሆናል ለደቂቃዎች እየዋኙ ናቸው። ጂያን ሕፃኑ የት እንዳለ ይታወቅም። በአንድ በኩል አሊያ ልጄ ሲሞት ዝም ብዬ አላይ፣ ምን መዋኘት እችላለሁ ብላ ወንዝ ውስጥ ልትገባ ነው። ሰዳከት በአንድ በኩል እያቀፈቻት ነው። ዛሬ ለቤተሰቡ በጣም ከባድና አስቸጋሪ ቀን ነበረ። ናሬ አብራቸው ታለቅሳለች። ሰዳከት እንዲሁም አሊያም ቢሆኑ እየተቃቀፉ ተንበርክከው ይላቀሳሉ። ከዛም ከተወሰነ ደቂቃ በኋላ ድንገት ካያ ብቅ አለ። ካያ እየመጣ ድንገት እነ አሊያ ሳዩት፣ ካያ ካያ ካያ ና እስኪ የታለ ጂያን፣ ጂያን የታለ፣ እሺ ዴኒዝስ የታለ የታለ እያሉ ይጠይቁታል። በኩል አሊያም ብትሆን ልጅ የት አለ ጂያን ሴት አለ ብላ እየጠየቀች ነው። እንዲህ ያስጨነቁት እሱ መተንፈስ አቅቶት አጎንብሶ እያለከለከ ነው። ነገር ግን ጂያን በድንገት ሕፃኑን አቅፎት እየመጣ ነበረ። ሁለቱም በውሃ በስብሰዋል። ጂያን ሕፃኑን አቅፎት ይዞት እየመጣ አሊያ ስታይ በጣም ነበር የደነገጠችው። ጂያን እንዳቀፈው ወደፊት ይዞት ይመጣል። ሰዳከትም ቢሆን ጉድ እያለች እየጮች ስታለቀስ ነበረ። ጂያን ግን ምንም አልሆነም ተርፏል። ነገር ግን ለምርመራ ብለው ወደ ሆስፒታል የወስዱት ናቸው። አልያውን ተንበርክካ ልጇን ይቅርታ እየጠየቀች ነበረ። ዴኒዚ ቅርበለኝ ቅርበለኝ ቅርበለኝ፣ በጣም ፈርቼ ነበር አለችው። እሱም ቢሆን እማዬ ፈርቼ ነበር ነ ይላታል። በቃ ሁለተኛ እንደዚህ እንድትሆን አልፈቅድልሽም፣ ሁለተኛ እንደዚህ ነገር አይፈጠርም፣ ምንም እንዳታሰብ እያለች እየሳመችው እያቀፈችው ነበረ። እንደምትወደው ትነግረዋለች። ከዛ ህፃኑ ዞር ብሎ አጎቱን ጃንን፣ አጎቴ ጃን አመሰግናለሁ እያለው ነበረ። ጃን ፈገግ ብሎ ያየዋል። አሊያም ብትሆን ዞር ብላ ጃንን ታየዋለች። ጃንን ዝም ብላ ስታየው እሱም እያያን ነው። ጃን ለልጇ ብሎ ምንም ነገር ዋጋ ለመክፈል ዝግጁ እንደሆነ ያረጋገጠ ይመስላል። ከተወሰኑ ደቂቃዎች በኋላ ሆስፒታል መጡ። ሆስፒታል ወደ ውስጥ እየገቡ ቀጥታ ምርመራ ሊደረግለን ነው ምናልባት ውስጡ ከተጎዳ በሚል ከዛ አልያ በቃ እኔ ውጭ እጠብቃለሁ። እሺ ዴኒስ እሺ፣ እኔ እዚሁ አብሬ ነኝ የተማንሄድም ትለዋለች። በአንድ በኩል ዴኒስ ግን እማዬ እባክሽ ወደ ቤት እንሂድ፣ ፈርቻለሁ። በቃ ምንም አልሆንኩኝም እኮ ምንም የሆንኩት ነገር የለም እንሂድ እያለ ነው። በአንድ በኩል ጅያን ቢሆን ይኸውልህ፣ ጅያን አንተ ምርመራ ይደረግልሃል፣ ይሄው እኛ እዚህ በርጋንን የተማንሄድም ብሎት ቀጥታ ከአልያ ጋር በር አካባቢ ቆመ። ነርሷ ለህፃኑ አንዳንድ ምርመራ እያደረገችለን ነው። ምን አይነት ቀን ነው ዛሬ ግን ያሳለፍነው? ምክንያት ከባድ ቀና ትለዋለች ፈጣሪ ይጠብቀናል ፈጣሪ ይጠብቀናል ዛሬ ከባድ ቀን ነበር ይላታል አው ጃ ልክን ልክነ ግን አንተን አለማመስገን አልችልም አንተን ለማመስገን እገድዳለሁ በቃ ይሄ ህይወት ለእኔ ከባድ ነበር የሚሆነብኝ ልጄን ካጣው በጣም አስቸጋሪ ነበረ አለችው እሱ በአንድ በኩል የበረዱ ይመስላል ሰውነቱን እያሻሸ እንዴ ለምን ታመሰግኛለሽ ምን ችግር አለ ምንም እኳ አላረኩም እኮ በእርግጠኝነት ያ እኔ እሱ አባት አይደለሁም ግን ልጄ ነው በቃ ይሄ ነው እውነቱ እያላን ነበር ገረማት አነጋገሩ ገርሟት ቀና ብላ አየችው ፍዝዝ ብላ ነበር የምታየው እሱም ዞር ብሎ እያያን ነበረ በሁለታቸው መሃል የሆነ ነገር እየተፈጠረ ነው ያለ ያለው እሺ፣ ከየት አለ አለችው። ወደ ቤት ሄዷል በማለት ነገራት። እንዴ ጃን አንተ ሚዳ ሂድ፣ አንተ ሚውለት ትታምማለህ። እኔ በኋላ ከታመም ከዩልበእባካ አስጨንቀኝ እባክህ፣ ሂድና ሞቅ ያለ ሻወር ነገር ውሰድበት ከዛ በኋላ ብርድ እንዳይመታ አርግ አለችው። አይ አይ፣ በዚህ ሁኔታማ ማ እኔ አንተ ጂን ትች የትም አልሄድም። ምነካሽ እያላን ነው። ከዛ እሷ ጃና እባካት አስጨንቀኝ፣ እናቴ ድማለን አለችው። አልሄድም እያላን ነው። ጠብቀኝ ብላ ወደ ውስጥ ገባች። ወደ ውስጥ ከገባች በኋላ የሆነ የሚለበስ ነገር አመጣችለት። ይኸው ልበስ እንግዲህ፣ እምቢ ብልል ይህን ግን ማድረግን አለብህ አለችው። መታ ደረባ ያለበሰችውን ነገር እያየህ የምርሽን ይላታል። አዎ የምሬን ነው በኋላ ደግሞ ከታመምክ ክልል በጭንቀት ልገለኝ ነው እንዴ? ትለዋለች አይ እኔኮ በቀላሉ እኮ አልታመምም። ምንድን ነው ደግሞ ማከም ስራሽ ነው፣ ታክምኛለሽ። ምን ችግር አለው? በነገራችን ላይ ለጃን ልብስ እንዲያመጡላን ነግሬ ያለው። እዚህ ልብሱን ቀይረንለት ከፈለግን ተረጋግተን ወደ ቤት እንሄዳለን እያላ ነው። ጥሩ ጥሩ። ታዲያ ለአንተ የሚያምጡላት ታዲያ ያለ እሱ ካመጡላት አይቀር ስትለው፣ ችግር የለም ወደ ቤት እንደርሳለን አልኩሽኮ። ምን የሚያስቸኩል ነገር የለም ይላታል። ልብስ ያምጡለት እኮ እኔ ያልኩት። ምን ችግር አለው? እንደዚህ የበሰበሰ ልብስ ከምታረግ አለችው። ዝም ብሎ ያታል። ድንገት ጃን እናቱን እየጠራ ነው። እማዬ ብሎ ጠራት። ከዛ እሷ ወደ ውስጥ ገባች። አቤት የኔ ልጅ እንዳረለ እያለችው ነበር ጫማ የኔድ እባክሽ እንሂድ፣ ይላታል። እሺ፣ ልብስ እየመጣለ ነው፣ ልብስን ትቀይርና ትሄዳለ፣ ትለዋለች። ውድ ተመልካቾች የቅጠል ቲቪ የዩቲዩብ ቻናል ቤተሰቦች እንዲሁም የዘውድ ድራማ ተከታታዮች ላለፉት በርካታ ክፍሎች ዘውድ ድራማ ወደ እናንተ ሲደርስ ነበረ ተመልካቾች በየዕለቱ ወደ እናንተ የማደርሰው የዘውድ ድራማ እንዳለ ሆኖ በቅርብ ቀን አዲስ ድራማ የምንጀምር ይሆናል ክብሯን ተመልካቾች ይህ የሆነበት ምክንያት በዘውድ ድራማ የምናደንቃቸው የምንወዳቸው እነ ጃን አልቦራ ሰዳከት አልቦራ እነ አሊ አልቦራ የመሳሰሉ የምናደንቃቸው የፊልሙ ባለሙያዎች ቀጣይ የፊልሙ ክፍሎችን ገና እያዘጋጁልን ሲያደርጉንና እየሰሩልን ስላለ ነው። ውድ ተመልካቾች የዘውድ ድራማ አዳዲስ ክፍሎች ሲወጡ እሱን ወደ እናንተ በተመሳሳይ አቀራረብ የማደርስ ይሆናል። ነገር ግን አዳዲስ ክፍሎች እስከሚለቀቁ ድረስ በአዲስ ድራማ ወደ እናንተ እመጣለሁ። ከዛም ከደቂቆች በኋላ ልብሱ መጣለት። ጃን አቅፎት አብሮ እየወጡ ናቸው። አሊያም ከጎኑ ነበረች። አብረው ከሆስፒታል እየወጡ ድንገት ፍክርዬ አገኘቻቸው። የአሊያ ናት። እንዴናችሁ? ሁሉን ነገር ፈጣሪ ያቅልልላችሁ። አይ የተፈጠረው ነገር ሰሞኝ፣ ግን ዋናው ነገር የእናንተ ሰላም መሆን ነው። የእኔ ልጅ እንዴት ነህ? እያለች ፍክርዬ ቀረብ ብላ ወደ ህፃኑ ሰላም ልትለው ነበረ። ረፊ ራፊ፣ በኋላ እንወራለን፣ በቃ እኛ ኒድ ኒድ ትሏለች። ጃን ጃን ህፃኑ እንዳቀፈው እየሄደ ነበረ። አሊያ መጣሁ፣ እናንተ እየሄዳችሁ አለቻቸውና፣ ከእናቷ ጋር ቀረች። ሚኔ በድንገት ከአንድ ክፍል ስትወጣ አሊያን እንዲሁም ፍክርዬን ቆማ እየወሩ ስታያቸው ነበረ። ምን እንደሚወሩ አታውቅም። ቆም ብላ ትከታተል ጀመረ። እንዴት ተገኘ ሲያገኝ ግን እንዴት አገኘ? ትላታለች ፍክሪ። ያው ከቤት ወጥቶ ነበር ወደ ወንዝ ሄዶ እዛ አካባቢ ነበረ አገኘ ነው። ከዛ በኋላ እነ ጂያን ናቸው በቃ ያዳኑት እንጂ ወንዝ ውስጥ ገብቶ ነበር ወድቆ፣ ጂያን ያዳነው አሁን ፈጣሪ ይመስገን ምንም ነገር የለም፣ ሁሉም ነገር ሰላም ነው አለቻት። ፈጣሪ ሆይ በጣም ያስደነግጣል፣ ደነገጥኩኝ። እንደዚህ አይነት ነገር እኮ አያድርስ እኮ ነው። ታውቂያለሽ አንቺ በሱ እድሜ እያለሽ እኔ አንድም ቀን አይኔን ከአንቺ ላይ አንስቼ አላቅም፣ እጠብቅሽ ነበር አለቻት። ከዛ አለ ፈጣሪ ሆይ ትላለች እናቷ። እየዋሸቻት እንደሆነ አድርጋ እያሰበች ነው። ግን እንደዚህ ያትኘውልሽ፣ እናቶችም ስህተት ይሰራሉ። የመጀመሪያ ልጃቸው ላይ በተለይ ብዙ ስህተት ይሰራሉ እና እንደዚህ መሆንሽን አቁሚ ባክሽ ብላት ሄደች አልያ። ከዛ ዞር ብላ ፍክሬን እያየቻን ነው። ከዛ ወደነ ጃን ቀረበች ቆም ብላ እየቻቸው እና ትታቸው ወደ ውስጥ እያመራች ነው። ሚኔ ምን እየተካሄደ እንዳለ ለማወቅ ጥረት እያረገች ነው። ከዛ አሊያ ና ጃን ከሆስፒታል እየወጡ ናቸው። ሚኔ ስልክ ተደወለላት። ከዶክተር ወይዘሪ ሲሚኔ ስለተፈጠረው ነገር ውጤቱን ልነግርሽ ነበር የደወልኩት ደወልኩት አላት እንዲህ ሲላት እኔም ልደውልህ ነበር ታዲያ ውጤቱ ወጣ አለችው ወጥቷል ወጥቷል እያለ ነበር ታዲያ እንዴት ነው ውጤቱ ምን ይላል እርግዣለሁ እያለች እየጠየቀችው ነው ዶክተሩ ነይ ብሎ ያለበት ቦታ እየጠራን ነው በሌላ በኩል ዘሬን ትምህርቷን እየተከታተለች ነው። እያጠናች ነበር። ማታ ላይ ማታ ተረጋግታ እያጠናች እያለ ድንገት በር ተከፈተ። የሆነች ሴት ለእሷ ልብስና ጫማ ይዛላት ወደ ውስጥ እየገባች ነው። ቀሚስና ጫማውን አልጋ ላይ አስቀምጣ እየወጣች፣ ደሚር ደግሞ ይመጣና ምን ተፈጠረ ምን ሆነ ነው ብላ ስጠይቀው ዘሬ ልብስሽን ቀይሬ ናብረን እንወጣለን ብሏት፣ ዞር አለም እስክትመጣ ይጠብቃል። በአንድ በኩል ደግሞ ካያ በተመሳሳይ አጋጣሚ ነበረ። አንድ ቦታ ተቀምጠው እየበላ እየጠጣ የነበረው ከክድር ጋር ሁለቱ ሞቅ ብሏቸዋል። እየሰከሩ እየሰከሩ መጡ። ወንድሜ ለምንድን ያዘንከው እያለ ከደር ጠየቀው። አይ ዘሬ እናታ እንዴት ብዬ ልርሳት ሰዓት እያሉ ነበረ። ስማ አንተ ልጅ አትብዘዝ፣ እሷውን የሌላ ሰው ሚስት ሆናለች እያሉ ነበረ። እስኪ ድገም ና በለው ይሏል። የሌላ ሰው ሚስት ሆናለች እያልኩ እኮ ነው። ቆፍጠን በል ምን ሆነ ነው? ራስን ሁል ጊዜ እንደዚህ ልጎዳ ነው እንዴ? ይለዋል። የሌላ ሰው ሚስት ሆናለች ነው ያልከው? አለው። አዎ፣ የሌላ ሰው ሚስት ሆናለች ይለዋል ከድር። የሌላ ሰው ሚስት ሆናለች እስኪ እሱን አብረን እናያለን እያለው ነው። በሌላ በኩል እነ አሊያ እቤት ደረሱ። አሊያ ለልጇ ልብሱን እያለበሰችለን ነው። ወደ ራሷ መኝታ ክፍል ይዘው መታለች። አጎቴ ጂያን እያለው ነው። ጂያን እንደመጣ እንዴት ነህ አሁን እያለ አጎቱ እየቀረበ ጂያን እየጠይቆ ነበረ። አጎቴ በጣም ፈርቼ ነበረ ፈርቼ ነበር አለው። አዎ፣ እኛም ፈርተን ነበረ ነበረ መፍራት ኖርማል ነገር ነው። ለማንኛውም ሁሉም ነገር አልፏል። እሺ ሁለተኛ እንደዚህ ነገር ውስጥ አንገባም አይደለ እያለችው ነበረ። አዎ ይላታለ። ይኸውልህ ካሁን በኋላ እኛን ሳታስፈቅድ የተማትድሽ እሺ አለ። በዚህ እንደዚህ ዓይነት ነገር ይፈጠራል። ሁሉም ነገር በጣም አደገኛ ነው የሚሆነው አለችው። ከዛ ጀን ለእናት ቃል ገባላት ይለዋል። ጻኑም ቃል እየገባላን ነበር፣ ልብስ እየቀየረችለት ከዛ፣ ከጀን ጋር እየተላፉ ልተኛ ብሎ አልጋ ውስጥ እየገባ ነበረ። ከዛ በኋላ ጂሃን እማዬ ነያ ከጎኔ ያብረሽኝ ተኚ፣ አጎቴ ህይወቴን ስለአዳንክልኝ አመሰግናለሁ፣ በጣም ነው የማመሰግነው አጎቴ ጂሃን እያሉ ነበረ። አረ ምንም ችግር የለም ይልልች፣ ችግር የለም ችግር የለም ይያ ወድን አንተ ለኔ ትልቅ ነገር ነህ እያለው ነበረ። እንዲህ ሲለው አሊያ ፍዝዝ ብላ ታያቸዋለች። አጎቴ ግን አንተ የምር የኔ አባቴ ነህ ብሎ ጠየቀው። እንዲህ ሲለው ጂያን ክቡ ነበር ያለው። አሊያም ደንገጥ አለች። አሊያ ክቡ ብላ ልጇን እያየችው ነበረ። አይ እኔ አባት አይደለሁም፣ ግን አስታውስ ሁል ጊዜ ለአንተ ጥሩ አጎት እሆናለሁ እሺ እያለው ነው። አሊያ የጂያን አባባል ገርሟት ዝም ብላ ልጇን ስታየው ነበረ። ግን እኔ ያንተ ልጅ መሆኑ እፈልጋለሁ ብሎ እየጠይቀው ነበረ። ጂያን አሁንም ቢሆን የህፃኗ ጠይቅ ግራ ጋብቶት ዝም ብሎ በተኛበት እየተመለከተው ነበረ። እማዬ አጎቴ ጂያንን አባቴ ብዬ መጥራት እችላለሁ ብሎ እየጠይቃ ጃን ነው ሌላ የሚያስገርም ነገር እያሰማች ነው። ጃንም ደንግጧል። ከዛ የሚመልሱለት መልስ ጠፋቸው። ከዛ አማ ይሽን ያጠገብ የተኝ እያል አልነበረም። ከዛ እሷ ወደሱ ሁለተኛ ስጠጋ አጎቴ ጃናና አብራኝ ተኛ እያሉ ነበረ። በግድ ሁለቱንም በግራና በቀኝ ሆነው እንዴታኞ ሊያረጋቸው ነው እሱም ማላቸው ነው ሁለቱም ከጎኑ ጋደም ጋደም አሉ። ከዛ በኋላ ህፃኑ ጃንን እያቀፈው ነበረ። እሱን አቅፎ ሲተኛ አሊያ ገርሟት ስትመለከታቸው ነበረ። ነገር ግን ሚኔ ወደ ክሊኒክ መታለች። ዶክተሩ ማርገዟን በማስረጃ እየነገራን ነበረ። በጣም ደስ ብሏታል። ዶክተር ምን ያህል ጊዜ ቆየኝ ካረገዝኩኝ ስትለው የአራት ሳምንት እርጉዝ ነሽ ብሎ እየነገራት በጣም ደስ አላት። ታዲያ ምንድን ያቀድሽው ለጃናል ቦራ ትነግሬው ያለሽ ብሎ ጠየቃት። ግራ ገብቷ እያየችው ነበረ። በሌላ በኩል ደሚር ከቤት እየወጣ ነው። ደሚር ከቤት ከወጣ በኋላ በረጋ ሆኖ ዘሪንን እየጠበቃን ነበረ። ከተወሰነ ሰከንዶች በኋላ መጣች። ስትመጣ የገዛላትን ቀሚስ ልብስ፣ ጫማ አድርጋ ነበር። ዝንጥ ብላለች። ውበቷን እየተመለከተ እያደነቀ የለነር ነው የምትወስደኝ አለችው። ቆንጆ ቦታ ንግቢ ብሏት በር ከፍቶ መኪና ውስጥ አስገባት። ከዛ እሷ መኪና ውስጥ ገብታ እየተንቀሳቀሱ ነበር፣ አብረው አብረው ወደ አንድ ቦታ እየመጡ በሌላ በኩል አሁንም ቁጭ ብሎ ከከድር ጋር እየጠጣ ነው። ከድር ወደ በሩ ሲመለከት ድንገት ዘሪንን ስትመጣ አያት። ዘሪን ብቻዋን አልነበረችም፣ ደሚር መጥቷል። እጭ ይላል ከድር። ከዛ ከዞር አለ። ዞር ሲል ደሚርን እና ዘሪንን እያያቸው ነው። ደሚር ቀስ ብሎ የዘሪን እጅ እየያዘ ነው። እጇን ይዘው ወደ ውስጥ ገቡ። ችግር እንዳፈጥር እንዳፈጠር ከዚህ መተ ብጥብጥ ልፈጥር ነው አለ። ተረጋጋ ተረጋጋ እያሉ ነበረ ከያ ግን በጣም ተናዱሎቱንም ሲመለከ ያንገታቸው ነበረ። ከዛም በኋላ ደሚ የኔ ውድ ሚስት ለካ ዛሬ ልደትሽ ነው ብሎ የአንገት ሐብል ሊያስርላት በጣም በውድ ዋጋ የተገዛ የአንገት ሐብል ገዝቶ ነበረ። አንገቷ ላይ ሊያደረግላት ነው። ቁሚ እያላን ነው። ከቆነሽ በኋላ ቀስ ብሎ ጸጉሯን ዞር እያደረገ በአንገቷ በኩል ሐብሎን እያስገባ ነበረ። ፈጣሪው በጣም ነው የሚያምርብሽ። በጣም ቆንጆ ነሽ። ይሄ የአንገት ሐብል ላንቺ ነው የሚሆነው እያለ በእጁ ፊቷን ይዞ ነበረ። እንባ የተናነቃት ተውሽ፣ በቃ እጁን አውረድ እያለች እጁን ስታስለቅቅ፣ በአንድ በኩል ከልጅቷን ልቀቃት፣ ልቀቃት እያለ ከተቀመጠበት ተነሳ። ከብጥብጥ ሊፈጠርና ሊጣላ ከተቀመጠበት ሲ ሲነሳ ከድር ደግሞ ተረጋጋ ተረጋጋ፣ ከአያ እዚህ ልትጠላ ነው እንዴ ባክ፣ ከራስ ጋሁን እሷኩ የደሚር ሚስት እኮ ናት እያለው ነው። ከአያ ዘሪን ምልክት ሳታኛለች ብሎ ከተቀመጠበት ነበር የተነሳው። ዘሪን መጨናነቋን አይተው ልድረስላት ብሎ ዘሪን ጥፋቷ ሲገባት ወዲያው ዘላ ደሚርን አቀፈችው። ስታቅፈው ከአያ ተረጋጋ። ከአያ ከዚህ በኋላ የሱ መሆን እንደማትችል ድጋሚ ለማመን እየቻለ ነው ያለው። ከዛም በኋላ እየወጣ ነበረም። ነገር ግን ደሚርና ዘሪን እንደተቃቀፉ ቀሩ። ከዛ በኋላ ከአያ በጣም ከፍቶታል። ከነበሩበት ቦታ ከወጡ በኋላ ከከድር ጋር ወደ አንድ ቦታ መጡ። ወደ ወንዝ ዳርቻ ከመጡ በኋላ ካ ቁጭ ብሎ እያለቀሰ ነበረ። እስካሁን ድረስ ዘሬንን ማጣቱን ለራሱ እንኳን አላመነም ነበረ። ወንድሜ አሁን ገና ልክ እንደሆንክን የገባኝ የሌላ ሰው ሚስትናት ያልከኝ ነገር አሁን ነው የገባኝ ይለዋል። ከድራ ይዞ በቃ እያለ ያባብለዋል። ከሰዓታቶች በኋላ ደሚር እና ዘሬን ቤት መጥተዋል። ሁለቱም ቤት ከመጡ በኋላ አልጋ ላይ ይተዋል። ደሚር የራሱ መኝታ ክፍል ነበረ። ድንገት ዘሬን መጣች። ዘሬን ተገላልጣ የምሽት የሌሊት ልብሷን ለብሳ ነበር የመጣቸው። ስትመጣ ደሚር ተጋድሞ ነበረ። ድንገት ዞር ሲል አያት። ምን ነው በሰላም ነው እያላን ነበር። እሷ ግን ምንም ሳትለው ወደ አልጋው ተጠጋች ወደ አልጋው ከተጠጋሽ በኋላ ዝም ብላ አየችው። ፈጣሪው የምንሆነሻል ዘሬን በሌሊት የመጣሽው እያላት፣ እሷ ግን እላዩ ላይ ወጣችበት። እላዩ ላይ ከወጣችበት በኋላ ዝም ብሎ እያያ ነው፣ እሷም ዝም ብላ እያየችው ነው። ወዲያው ነበረ በቀጥታ ወደ ሱ ቁልቁል የተጠጋቸው። በእጇ ስለት ይዛ ነበረ ልትወጋው። ባይለኛው ነበረ የሰነዘረችው። እሱም ቢሆን ራሱን ለመከላከል ጥረት አደረገ። በእጁ ይዞ ሊከላከላት እየሞከረ፣ እገላለሁ እገላለሁ፣ እጅን እጅን አውረድ ደሚር፣ እገላለሁ እጅን አውረድ እያለችው ነበረ። በመጨረሻ የትከሻው ጫፍ ላይ እየወጋችው ነበረ። እንዲህ የትከሻውን ጫፍ ስትወ ባይል ሲጮ ድንገት አባቱ እንዲሁም ሌሎች የቤቱ ጋርዶች እየመጡ ናቸው። ልጄ ምን ተፈጠረ? ምን ተፈጠረ? ብሎ ነዲም አባቱ ሽጉጡ እንዳነጣጠረ እንዳቀባበለ ወደ ውስጥ እየገባ በአንድ በኩል ዘሪን ፈርታለች። እሷ ላይ ነበር የሚያነጣጥረው። እገልሻለሁ፣ እንዳትጠጊ፣ እንዳትጠጊ፣ እገልሻለሁ። ዶክተር ጥሩ፣ ዶክተር ጥሩ እያለ ነበረ። ወይ አምላኬ፣ ምንድነው? ምንድነው? እንዴት ነው የሚያማው? እያለ ደሚር ትከሻውን ይዞ እየጮኸ ነበረ። ነዲም ደግሞ የዘሪን ጭንቅላለ ሽጉጡን ደቅነዋል። የዋጋሽን ታገኛለሽ፣ የዋጋሽን ታገኛለሽ እያለን ነበር። አባዬ፣ ሽጉጡን አውርድ፣ አውርድ፣ ሽጉጡ ምንድነው የምታረገው? አውርድ ከጭንቅ ቀላቷ ላይ ብሎ ደሚር ይጮኋል። ነገር ግን ነዲብ የዋጋሽን ሰጥሻሉ ጠብቂ ጠብቂ ብሏት እየወጣ ነው ያለው። በጠዋት አሊያ ከእንቅልፏ እየነቃች ነው አጠገቧ ልጇ እንዲጃን ተኝተዋል ጃን እስካሁን ከእንቅልፏ አልተነሳም ነው አሊያ ከተኛችበት ብድግ እያለች ነው ሁለቱንም አልብሳቸው እሷ ትንሽ ራቅ እንዳለች ጃን ከእንቅልፉ እየነቃ አይኑን ከፍቶ ሲመለከታል ነበረ ሰራከት በጠዋት ወደ ወንድሟ እየደወለች ነው ወደ ሀሰን ሄሎ ሐሰር እየሰማኝ ነው ጃን ውርን ይዞት የሆነ ቦታ ደብቆታል የት እንደደበቀው ታጣራልኝ ለሱ ማግኘት አለብኝ አለችው እህቴ ይሄ ነገር ቢቀርብሽ ይሻል ምናልባት ደግሞ ጃን ስለዚህ ጉዳይ እንትን ካለሽ ይቅርብሽ እባክሽ ከእሱ ጋር ትጣያለሽ አላት ይሄ ለሁላችንም ጥቅም ሲባል ነው ሐሰን የምልን ነገር አድርግ ብላ ስልኩን ዘጋቸው። ከዛ ሁሉም ቁርስ ሊበሉ ተቀምጠዋል። ሰዳከት ከነ አሊያ እንዲሁም ከነ ናሬ ጋር ቁጭ ብላ ቁርስ እየበላቸው ነበረ። የኔ ልጅ ታዲያ እንዴት ነው አሁን ተረጋጋ ተሻለ ማታ ተረጋግተን ቅልፍንተኛ ጥሩ እንቅልፍተኛ ብላ አያቱ እየጠየቀችው ነበር። ከዛ ጃን አያ አያቴ ጥሩ እንቅልፍ ተኝቻለሁ ከማዬ እና ከአባዬ የተቃቀፊያ ብሬ ተኝቻለሁ ብሎ ሲናገር ጂያኖር ውስጥ እየገባ ነበረ። ቆም አለ። አሊያን ብትሆን ዝምታዋ ቀጠለ። ሰዳከት ደነገጠች። የሰማችውን ነገር ለማመን እየከበዳን ነበረ። ከዛ ዞር ብላ ጂያንን አየችው። እነ ናሬና እነ ካያም ቢሆኑ ይህ ሌላ ትርጉም እንዳለው አውቃለ። እርስ በርስ ይተያያሉ። ከዛ በኋላ ሰዳከት አሃ፣ ጃን እያልከኛለው፣ ትናንትና እናትህንም አባትንም አቅፈ አንድ አልጋ ላይ ተኛችሁ አደል? እንደዛ ነው ብላ እየጠየቀችሁ ነበረ። ህፃኑ ጃን አዎ አያቴ ብሎ እየመለሰላን ነበር። ይኸው አባዬ ራሱ መጣ ይላል። ከዛ ጃን እንደምናደራችሁ ብሎ እየተቀመጠ ነበረ። ከዛ ህፃኑ ጃን ጠግቤያለሁ፣ በቃ ልሂድ ብሎ ሄደ። እንዲህ ብሎ እንደ ሄደ፣ በአንድ በኩል ከያና ናሬ በጣም ደስ ብሎናል እያሉ ተራ በተራ ለጃን ይነግሩታል። ከዛ በኋላ እሺ፣ ማየውልሽ፣ ምንም ግርግር መፍጠር አያስፈልግም። በቃ ይሄ ልጅ ከዚህ በኋላ እኔን አጎት ብሎ መጥራት ስለሰለቸው አባቴ ብሎ ሊጠራኝ እየሞከረን ያለው ይኸው ነው በቃ በማለት ተናገረ። አሊያ ዝምተዋ ቀጥለዋል። ከዛ ሰዳከ ጥሩ ነው ጥሩ ነው እኔ ደስ ብሎኛል፣ ግን በመጨረሻም የእኔ ልጅ ልጅ አልቦራ ሊሆን ራሱን ተቀበለ ማለት ነው። የአልቦራ የወደፊት መሪ ነው ማለት ነው። በጣም ደስ ይላል ስትል አሊያ እየደነገጠች ነበር። እማዬ ሌላ ነገር አለ እባክሽ፣ ሌላ ነገር አታር ከሌላ ነገር ጋር አታያያዡ ያላል ነበረ። እሱን ጊዜ ነግረናል፣ እሱን ጊዜ ያሳየናል። ጥሩ እስኪ ወደ ሌላ ረስ ንግባ ትለዋለች። ከዛ ጃን ወደ ሌላ ረስ ንግባ ይላታል። ሌላ ረስ እሺ፣ ሻሂን ሁሉንም የጎሳ መሪዎች ሰብስቧቸዋል። የእሱን ድርሻ በጣም ዝቅ አርጎ በጣም ቆንጆ ዋጋ ቅ ያቀረበውላቸው ከነሱ ጋር እየተስማማን ያለው ጃን፣ ቀስ በቀስ የእኛ ተጽዕኖ በሁሉ መንገድ እየጠበበ ነው ያለው ታውቃለህ፣ ለዛ ለማይረባ ሰው መሬታችንን ቆርጠ ሰጠ የጋንም በሮችን እየከፈትክ ነው ያለው ስትለው ጃን እማዬ መልካም ቁርስ በቃ ብሏት ተናዶ ከተቀመጠበት ተነስቶ ሄደ። አልያም እንደዛ ከዛ ብሮ ሲነሱ የእሁድ ጉዳይ እንዴት ነው? ምን ተፈጠረ ስትለው ሁሉን ነገር ለኔ ተይው እማዬ፣ እዚህ ውስጥ አልቃ እንዳገቢ እባክሽ እንዳገቢ በቃ ማረጋውን ነገር አውቃለሁ ብሏት ይሄደ ነበረ። እሱና አለያ ያይዘው ከወጡ በኋላ ካና ናሬም ቢሆኑ መልካም ቁርስ ብለው እናታቸውን ትተዋት እየወጡ በአንድ በኩል ናሬ መጨረሻ እየወጣሽ ነበር ናሬ አንቺ ግን ወደ ባልሽ ቤት መመለስ አለብሽ። ባለትዳር ነሽ። የራስሽ ህይወት አለሽ አለቻት። ማዬ ልምረው ቆይ ማትኝ ከእሱ ጋር እፋታለሁ እኮ ስተናን ነበረ። ባልሽ አይፈታሽም። ነግሬሻለሁ። እንግዲህ አሁን ማሰሚኝ ከሆነ ያኔ ቀኖ ሲደርስ ይገባሻል አለቻት። ሁሉም እናታቸውን ትተወጦ ሰዳከት ብቻዋን ቁጭ ብላ ቁርስ እየበላች ነው። በሌላ በኩል እሁር በታሰረበት ዋሻ ውስጥ ሆኖ ገመዱን ለማስለቀቅ ጥረት እያደረገ ነው ያለው። ገመዱን ለማስለቀቅ እየታገለ አልሳካል አለው፣ ግን አሁንም ቢሆን ጥረት ማድረጉን አላቆመም ነበረ። አሊያ በሌላ በኩል ከጃን ጋር ተያይዛ ከቤት እየወጣች ነው። ጃን፣ የኡር ነገር እንዴት ሆነ አለችው። ችግር የለም ምንም አታስቢ አላት ጃን። ሁሉን ነገር አንተ እንደምታስበው ማድረግ የለብን እኔ ልንገርህ፣ በቃ እሱን የሆነ ነገር ማድረግ አይጠበቀብን። ወደ ካናዳ ሄድ እፈልጋለሁ ሲል ነበር፣ ይሂድ በቃ፣ ቶ ለማንም ሰው አይናገርም አለችው። ምንም ነገር አላደረገውም ችግር የለም አላት ጃን። አይገባም እንዴ እኔ አንተ ነፍሰ ገዳይ እንድትሆን አልፈልግም። በቃ እየነገርኩ እኮ ነው አለችው። ከዛም በኋላ ከሆስፒታል ተደወለላት ውሎላት እናቷ፣ በመጨረሻም ሕክምና ማግኘት እንዳለባትና አልፈልግም እንዳለች ነበር የተነገራት። ከዛ አሊያ ታስብ ጀመረ። ከዛ ጂያን አሊያ እናትሽም በዚህ ሁኔታ ውስጥ ሆና መተው አግባብ አይመስለኝም፣ እስኪሄድን እንጠይቃት ጠይቃት እያላን ነው። ከዛም በኋላ ፍግሪ በመጨረሻም ከሆስፒታል እየወጣች ተስፋ ቆርጣለች። ወደ መጣችበት ከተማ ልትመለስ ነው። ሻንጧን ምኗን ሁሉ መኪናዋ ላይ ጭና በመጨረሻም ልክ እንደመጣችው በመጣችበት መንገድ ልትመለስ ነው። መኪና ውስጥ ገብታ ገና መኪናውን ዞር ከማረጓ ድንገት የነ ጂያን መኪና ፍለፍታው ቆመ። ጂያንና አሊያ ከመኪናው ወጡ። ሲወጡ ምን ነው እኔ ፈልጋችሁ እንዴ ስትል ነበር ይሄ ፍቅሪ አንቺ ፈልገን ነበረ የተማቴጅ ህክምናሽ ይቀጥላል ትላታለች አለያ ነገር ግን ፍቅሪ አልፈልግ አልፈልግም ወደ መጣሁበት መለሳለሁ ምንም ችግር የለም ደግሞ ስለ ስለኔ ማሰብ ጀመርሽ ከመጀመሩን አንቺ ስለኔ ማሰብ የጀመርሽው አለቻት አለያ መቼም እናቷን ለምና ማሳመን እንደማትሽር ስለምታውቅ ተወቻት ከዛ አለያ ጃን ማማከር ጀመርች ምን ይሻላል እምቢ አለች እኮ አለችው ምናልባት ሌላ የተሻለ ሀሳብ ይኖራል አላት ምን አለችው ከዛ እሱ ወደ ቤት እንውሰዳት አላት አረጃ ነው የሚመስል ነገር አታውራ ሲጀመር ወይዘሮ ሰዳከት ይሄን ነገር አትፈቅድ ከትጣላለ ከእናት ጋር ተውታው እኔ አልፈለገም እንደዚህ አይነት ነገር አለችው። ችግር የለም የእኔ እንግዳ ከሆነች ማንም አይናገራት፣ በእኔ ተማመኝ ምንም አይፈጠርም አላት። እንዲህ ሲላት በሐሳቡ ተስማማች። ከዛ ጃን ወደ እሷ ጠጋ ብሎ ነይ ወደ ቤት እንሂድ እያለ ነበረ። ከዛም ባላሷ ከመኪናው አየወጣች ጃን ታውቃለህ ግን ይኸውልህ በጣም ቆንጆ የሆነ ክፍል ፈልጋለሁ፣ በቀን ሶስት ጊዜ መብላት ፈልጋለሁ፣ ጣፋጮች ምናምን ነገር የሚጠጣ ፈልጋለሁ። በጣም ነው የምከብዳችሁ ግን ልትንከባከቡኝ ከፈለጋችሁ ችግር የለም ትላቸዋለች። ጃን ወደ መኪናው ገባ፣ አለያ ብቻዋን ቀርታለች። ይኸውልሽ ደህና ወንድ በጠፋበት ዘመን እንደዚህ አይነት ወንድ ማግኘት በጣም ከባድ ነው ጃን ጠበቅ አርገሽ ያዥ፣ የእናት ምክር ነው ብላት፣ ወደ መኪና እየገባች ነው። ከዛ ወደ ቤት እየመጡ ናቸው። በሌላ በኩል ዘሬን ልክ ከዚህ ቀደም ሸይዳ ጂያን አግብቷት በግድ ነበረ። እሱ ልትገለው እንደሞከረች መልሳ ደግሞ ደሚር ልትገለው እሷ ሞክራለች። ተመሳሳይ ታሪክ ያላቸው ይመስላል። ደሚር አሁን ወደ እሷ እየመጣ እሷ ብቻን ቆማ ነበረ። ብቻን ቆማ እያሰበች፣ ድንገት ደሚር መጣና ከዲዋ እንዴ ነሽ እያላ ነበረ። ከዛ ተቀመጠ። ምንድን ነው ማትፈራኝ ከሆነ ታዲያ እንድገል ለምን አልፈቀድከ ለምፈራኝ አለችው። ረራ እንዴ እፈራሻለሁ እንጂ ምንም አታስብ፣ ግን እናንቺ እንደዚህ እያል እንቀጥላለን ምንም የሚያስጨንቅ ነገር የለም እሺ ታውቂያለሽ እኔ አንቺ እንድትጎጂ አልፈልግም ግን በጣም ያስፈራል ለዛ ነው ከዛሬ ጀምሮ ቤቴን መኝታ ክፍሌን ቆልፌ የምተኛው ግዴቴ ነው አላት እንዲህ እያላት ድንገት ነዲም መጣ ነዲም ዘሬን የሚያይበት መንከት ትክክል አላለም ከዛ ወደ ደሚል ቀረበ አንተ ልጅ እንዴ ነው ጭንቅላት የሚሰራው ግን ታገናዝባለ እንዴ ልትገል ሞክራ ነበር እኮ ልጅ ምን እያረክን ያለው ሲጀመር እሷ አብራተኛ አልጋ ለይታችኋል ጫፏን ነክታታት አታቅ ምንህን አትለሷ ቆይ አንተ እንዴት ጠላትነ ቤት ይዘህ ትመጣለህ እያለው አባዬ ተውኝ በቃ ተወኝሽ በእኔ በጣልቃ ተገባበቀ ይሄ ነገር በጣም የታቀደበት ነገር ነው። እንዴት አድርጌ ዋጋ እንደማስከፍላቸው ታያለህ። እንዴት አድርጌ እሷንም ዋጋ እንደማስከፍላት በቅርብ ቀን አሳያለሁ። ግን ገና ካሁኑ ካልተመቸ ቶ በቃ ቶ ማንም አላስገደደም እያለው ነው። ከዛ በኋላ ነዲም በጣም ተናዶ ትቶት ሄደ። እነ አሊያ ፍክሬን ይዟት ወደ ቤት መጡ። እነ እሙ በርጋ ሳይው፣ ፈጣሪ ሆይ እዚ ቤት ውስጥ ጦርነት ሊከፈት ነው በቃ ይባባላሉ። ከዛ አሊያ ከእናቷ ጎዶ ፊት እየመጣች ድንገት ሰዳከት ፍቅሬን ስታት፣ እቺ ሴት እዚህ ምን ልታረግ መጣች ብላ ስጮህ ነበር። ከዛ ጃን እማዬ፣ እኔ ነኝ እዚ ቤት እንድትመጣ ያደረግኩት ይላል። ለምን ሲባል ምን ሲባል እያለች ትጠይቃለች። ከዚያ ጃን ታማለች እያለ ነበረ። እንዴ ብትታመም ሺህ ጊዜ እኔ አልታመምኩም እንዴ? ቱጣቱጣ ከዚህ ቤት እዚህ ቤት እንድትመጣ ማን ፈቀደላት? እኔ አልፈቅደም እያለች ነው። እማዬ ተገዳ ነው ታማለች አልኩሽ እኮ ይላታል። ሰዳከት በፍጹም መረዳት ከበዳት። ገና ከሆኑ ብጥብጥ እየተነሳ ነው ያለው። ሰዳከት መጣች፣ አንቺ ግን ምን ደፋር ነች? ጃን እንዴ እንዴት ቤታችን አይጥ ይዘ ትመጣለ እንዴ? እች ሴት እኮ በፍጹም እኮ ለእኛ ቤተሰብ እኳ አትገባም እኮ አረለም። ከእኛ ጋር ልትኖር ቀርቶ በእኛ ቤት በር ጋ ራሱ ማለፍ የለባትም ነበረ። ምን እያረክን ያለው ትለዋለች። ከዛ በኋላ ፍክሪ ዝም ብላ ሰዳከት የምታወራው ነገር ስታ ዳመት ከቆሽ በኋላ ጃን እች ሴት አስወጣት አስወጣት ስትል ነበረ ወይዘሮ ሰዳከት ተረጋጊ ትላለች ፍቅርዬ አነጋገሯ በሙሉ ሰዳከትን የበሳጫት ጀመረ ከዛ አሊያ ተረጋጊ ዘመበይ ዘመበይ ጣልቃት ትግቢ እያለቿ ነበረ ከዛ በድንገት ህፃኑ ጃን መጣ ህፃኑ ጃን ሲመጣ የኔ ልዑል የኔ ልጅ ልጅ ና ተመልከት ተመልከት እች ሴት ማንድኖች ታውቃለህ አለችው ከዛ አሊያ አይሆንም እያለች ነበረ ከዛ በአንድ በኩል ሰዳከት እችሴት አያትህ ናት የእናትህ እናት ስትለው አሊያ ክቡ ነበር ያለችው ቆይ ግን አንቺ እንዴት እናት ሆነሽ እንደዚ ነገር ታደርጊያለሽ እንዴት ለልጅ እንደዚ ነገር ይነገራል መርዝትነገር ትነግር ያለሽ እንዴ ብላት ሰርች ነበረ። ጂያን ገና ከአሁኑ ውስጡ ብዙ ጥያቄ እየተፈጠረበት ነው። ከዛ ጂያን ቢሆን ወደ እናቱ ጠጋ ብሎ እማዬ፣ ምንድን የሰራሹ ምንድን ያረግሸው ይላታል። እነ ናሬም ቢሆኑ እማዬ፣ ለልጅ እንዴት እንደዚህ ነገር ይናገራል? ይሏታል። ይሁል እቺ ሴት መርዝናት፣ ጂያን፣ እቺ ሴት የምታመጣበትን ጣጣ እንትን አታውቅም። ይሁል ይሁል እየነገርኩ ነው ያሉት፣ አንተ ግን አትሰማኝም አለችው። እማዬ፣ ስሚኝ አንድ ጊዜ እኔ ነኝ ያመጣዋት፣ በቃ እኔ ነኝ የማኖራት። እሺ ጣልቃ እንዳገቢ፣ በቃ እየተናገርኩኝ ነው ብሎ ሄደ። ካያና ናሬም ቢሆኑ እንዴት እንደዚህ ታደርጊያለሽ ብለው እናታቸው ላይ እያፈጠጡ፣ አያገባችሁም ብላቸው ወደ ውስጥ ገባች። አሊያ ግን ከልጇ በጣም ብዙ ጥያቄ እየቀረበባን ነው። እማዬ ካሎሪ እንደ አያቴ ቺሴ ደሞማ ናት ብሎ የጠየቃት አሊያ እውነታውን ለመናገር እየተገደለች ነው። እውነተኛ እናቴ ሌለችም ብዬ አልነበረ በቃ እሷ እናቷን ደግሞ መታለች ብላ እየነገረችው ነው። ምንም ደስ አላለውም፣ እየከፋው ነው። ከዛ በኋላ በአንድ በኩል ደግሞ እነ ሞ ለፍክርዬ የምተኛበትን የምታድርበትን ክፍል እያመቻቹላት ነበረ። ክቡራን ተመልካቾች፣ ዘውድ ድራማ የተከታተላችሁትን ይመስላል። ሁ ተመልካቾች፣ ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኙ ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረ ሲቀረብ ወደ እናንተ ዘወትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በተተና የሚጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከ ምንገናኝ ድረስ በእያላችሁበት መልካም ቆይታ ይሆን።